ያላችሁ ወይ ክብሩ ይስፋ የእናትና ልጁ ትል ነበር። ይሄ የዮኒማኛ መለያው ነው አይደለም? አጀማመሩ ንግግር ሲጀምር ወይም ደግሞ ላይቭን ሲከፍት በዚህ ነው የሚጀምረው። አሁን ግን ዮኒማኛ ክብሩ ይስፋ የእናትና ልጁ የሚለው እንትተ ክብሩ ይስፋ ሰይጣን ይደፋ ማለት ይጀምራል። ይህ ልታብራረልን ትችላለህ? ባህሪ ያስተጋባል። ስለዚህ ያንተን ሚዩት እያደረገው ሚዩት እየተደራረግ ምንድን ነው ብዙ ጊዜ እንዳልኩ ክብር የሚገባው ከጠዋት ጀምሮ እኔ እንዳልኩ እንደ ልምድ ነው። እንደ ልምድ በራሴ ጊዜ ልደታ እና መድሃን ያለም ቤተክርስቲያን ልደታ ሰፈር ካለ አንድ ላይ ነው ያሉት፣ እና አንድ ላይ ለማመስገን የማደርጋቸው ነገር ነበር። ምንድን ነው ፍጡርና ፈጣሪን አንድ አድርጌ ምስጋና አቀርብ ነበር። ምክንያቱም የሚመሰገነው ለምሳሌ አንተን በጠይቀ እንደምን አድርክ ብለ እግዚአብሔር ይመስገን ነው ምትለው። ብቻ እንደምን ዋልክ ብለ እግዚአብሔር ይመስገን ነው ምትለኝ እንደምን አመሸ ብለ እግዚአብሔር ይመስገን ነው ምትለኝ። ግን ያንን ነገር እኔ ትሬንድ በራሴ ጊዜ ቀይር አጣፍጬ ቀምሚው ሄድኩበት። ሲሄድበት ብዙ ሰዎች ምናረጉ በዛ መንገድ በጣም እንደ ትሬንድ አዩት። እኔ በዛ ሰዓት ልክ የሆንኩ መስሎኝ ነበር፣ ልክ ትክክል። ምክንያቱም አንተ ማንም ሲጠየቅ እግዚአብሔር ይመስገን የሚለውን ወስጄ ክብሩ ይስፋ የእናትና ልጅ እያል የእናትና ልጁ እያል ብዙ ሰዎች ጭምር ያንን ነገር መውደድ ማሰብም ጀመሩ። ስለዚህ አሁን አንዳንዴ መገለጥ ይመጣል። መገለጥ ማለት ምንድን ነው? እግዚአብሔር አምላክ ከዛ ነገር ላይ አውጥቶ ቆም ብለን እንድታይና ምስጋናው፣ ክብሩ፣ ማንነቱ የማን እንደሆነ ሲያሳወቀ ያንን ነገር ወስነ የምታደርገው ነገር ትወስናለ ወይ ደግሞ ትቀጥልበታል። ስለዚህ አሁንም ክብሩ ይስፋ ሴጣን ይደፋ ማለት የጀመርኩት ክብሩን የሰጠን ጌታ ነው የሚያሳስተን ደግሞ ሴጣን ነው ስለዚህ በደንብ አድርጌ እሱን ነገር ማለት የጀመርኩ ለዛ ነው። በመጀመሪያም የስህተት መንገድ ስለነበረ ነው ገባ። ክብሩ በሙሉ ሌላው አይከበር እያልኩ አይደለም፣ መከበር ይችላል። ፈጣሪና ፍጡርን ግን እኩል አድርጎ ማድረጉ በእኔ እኔ ስላደረግኩት ስህተተኛ ነበርኩ። ስህተተኛ ስለነበርኩ እሱን ያረኩት ይሄን ነው ምለው ወንድማችን። ቴንክዩ ከሌላኛው ብዙ ጊዜ ዮኒ፣ ሁሉንም ነገር ትተነትናለህ። ሁሉም ጋር ብትገባ ስክት ትላለህ። ለምሳሌ ሃይማኖት ውስጥ ብትገባ፣ በገባህበት ቦታ ሁሉ የሃይማኖቱን ተከታዮች ቁጭ አድርገህ ወይም ደሞ አንተን አምነው መጥተው ይሰሙሃል። ፖለቲካ ውስጥ ብትገባ መከራከር ትችላለህ። በማህበራዊ ጉዳይ ላይ በምታያቸው ነገሮች ላይ ሁሉ አስተያየት፣ ሀሳብ መስጠት ትችላለህ። አሁን ያለህበት ግን መንፈሳዊ ህይወት ነው እና። መጀመሪያ የነበርክበትን ትተህ ብዙ ጊዜ ስትናገር እንደምሰማ የነበርኩበት ህይወት በጣም በጣም አስቀያሚ ነበር እያልክ ታወራለህ። እና ምንድን ነው በአንድ ጊዜ እንደዚህ የለወጠ? ምንድን ነው የተርኒንግ ፖይንት የሆነው? አቡነ ገብርኤል ናቸው። እኔ አላየሁም። በቃ የራሴ ላይፍ ያው እንደምታ የኖር ሁሉም ላይ አስተያየት እየሰጠሁ እና የእኔም ልደት ነበረ ዛ ጊዜ የመጀመሪያ የስቅለት ቀን ነው የተናገሩት አቡነ ገብርኤል ምን አልወካው። በስቅለት ቀኑ በጌታ የስቅለት ቀን ያሉት ነገር ምንድን ነው? እዚህ ቤት በጣም የሚገፋ አለ። ምን ከዝሆን የከበደ የሚገፋ አለ። ኢየሱስ የሚባል ስም ይገፋል። ከፈረስ ጉልበት የከበደ አለ። ኢየሱስ የሚባለው ስም ይገፋል። የዓለም ቤዛው ኢየሱስ ክርስቶስ ነው። ቤዛ ማርያም የዓለም ቤዛ አልተባለችም፣ አልተጻፈም ብለው ሰበቁ። ይሄም ባሉ ተቀጣጠል የስድም ማት መቼም ሳትሰማ አትቀርም። ቅጥቅጥቅጥቅጥ ተደርገው ልክ ማርያምን እንደሸጡ ማርያምን እንዳዋረዱ ማርያም ለማርያም ከሀዲ እንደሆኑ ብዙ ነገር ተብለው ለስንት ዘመን ያስተማሩ አባት ኢየሱስ ብቻውን ጌታ ነው ቤዛ ነው ስላሉ ተሰደቡ ማለት ነው። የዛኔ ሰዎች ላኩልኝ ምን ብለው ያው ክብሩ ይስፋይ እናትና ልጁ ስለምል ሰው ማርያምን ተነብቶ አባታል ይረግታቸዋል፣ ተብሎ ተላከልኝ። ብዙ ረቀጥቅጥልኝ ይህን ሽማግሌ ይህን ወራዳ እየተባለ ተላከልኝ። ከዛ አየሁት ቪዲዮ ናያቸው፣ ቶሎ መልስ አልሰጡ። አየው ብጠብቅ ብጠብቅ፣ ሰዎች በሚዘግንን ሁኔታ እሳቸው እንዲሰደቡ ፈለጉ። እኔ ደግሞ እንዳልኩ እኔ የምለው ነገር ያው ቫይራል ነው በተነፈስ ስለዚህ አሰብኩበት አንደኛው ጎን ቀጥቅጥና ፈምስባቸው ሸቀልባቸው ሁለተኛው ደግሞ እውነት ነገር ካላቸው እውነተኛውን ደግፍበት የሚል ሀሳቦች ነው እኔ ውስጥ የመጣው ስለዚህ እውነት አላቸው እሳቸው እውነታቸው ምንድን ነው የተጻፈው የተጻፈው መጽሐፍ ቅዱስ ላይ እሱ ነው የዓለም ቤዛ ኢየሱስ ነው የሰው ቤዛ ጊዜያዊ ነው በጌታ የሚሰጥ በእግዚአብሔር የሚሰጥ ስጦታ እንጂ ሰው በራሱ የጸደቀበት አንድም ነገር የለም። ሰው በራሱ በጌታ ስለዚህ ምን አልኩኝ? ማጣ አባታችን ልክናቸው አልኩ። ተወረደብኝ ነው ምል አባቴ፣ ችግር የለውም። እንኳን እኔ ትልቅ በእኔ እንኳን የምሳደበው ሰው አባት የተባሉት ኢየሱስ ጌታ ነው ያሉትም የቁ መስረኛ አድርጓቸው ይገፋል ያሉት መልስ በትክክል ተሰጠ። በትክክለኛው ይገፋል። ኦርቶዶክስ ኢየሱስ ሲባል ይገፋል ያሉት ነገር ትክክለኛው መልሶ ነው አገኘው። በዛው ቀጠልኩበት፣ እና ከዛ ማንበብ ጀመርኩ። ነገሮችን ማገናዘብ ጀመርኩ። መጽሐፍ ቅዱስ በደንብ መግለብ። በፊት ዝም ብዬ አነበዋል፣ እና መገለጹን። በዛ ጊዜ ምን ማድረግ ጀመር? ማጸለይ ጀመርኩ። እግዚአብሔር ደግሞ ታማኝ ነው። እግዚአብሔር ደግሞ ገላጭ ነው። የሚፈልገው ሸክማቸው የከበደ በሙሉ ወደ እኔ ኑ። ያንን አደረግኩኝ። ከዛ በኋላ እንግዲህ በክርስትናው ቀጠልኩበት፣ ይኸው ሰላሜን አግኝቼ ኢየሱስ ብቻ ዳኛ፣ አማላጅ፣ ጠበቃ እንደሆነ መጽሐፍ ቅዱሳዊ ጥቅስ እያወጣው ነው የምናገረው። ከመጽሐፍ ቅዱስ ውጭ የሆነ ነገር እኔ ገል። ስለዚህ በፊትም እላለሁ፣ በነገራችን ላይ በፊትም በስዕል እንደማላምን ማንም ያውቅም፣ በፊትም በገድላት እንደማናምን ማንም ያውቅም፣ ማንም ነው የሚያውቅም። ስለዚህ ያንን ያደረግኩት እድሜ ለአቡነ ገብርኤል። ያ ነገርን ገልጾ እኔን ድንቅ ክርስቲያን አደረጉኝ። ይልሃለሁ ማብራተር ቀጥልል። ብዙ ጥያቄዎች ነው ማነሳው። ዮኒ ሁሉንም በገባው እና በደረሰበት ልክ ይመልሳል። እናንተ ታፕታፕ ታደርጋላችሁ። ሌላኛው ጥያቄ ዮኒ ምን የተለየ ነገር አገኘ? ለምሳሌ ሰዎች ስራ ሲቀይሩ ደሞዝ ጭማሪ ያገኛሉ። ኢንቫይሮንመንት የተስማማ ኢንቫይሮንመንቶች ሊገቡ ይችላሉ። ሌሎች ጥቅማ ጥቅሞችን ሊያገኙ ይችላሉ። መጀመሪያ ከነበሩበት ወደዚህ ሲቀይሩ ለተሻለ ነገር ነው። ቀየራ የሚባለው ራሱ ለተሻለ ነገር ነው እና አንተ ትላንት ከነበረ አመለካከት ዛሬ በእምነት ደረጃ እዚህ ጋር መጣው ስትል ምን የተለየ ነገር አገኘ? ክበርልኝ፣ የሚገርመ የምፈልገው ጥያቄ ነው። ይኸውልህ የተማረ ሰው ይጠይቅ የተማረ ሰው ይጠይቅ። ቤተሰብ እውነት ነው የምላቸው ደስ የሚል ነገር አለ። ሰላሜን ፍርስት ብዙዎቻችን ይመስለናል እንጂ ሰላምን የሚያል ትልቅ ነገር የለም። ዛሬ ከማን ጋር ነው የምላላሰው ሰው ነገ ከማን ጋር ነው የምላላ ሰው ነገ ማምናለኝ፣ እንትና ምናለኝ የሚባለው ነገር በሙሉ ሄደ። አሮን ነው ሄደ አሮን ነው ው ሄዷል። ጠዋት ስነሳ መዝሙር ነው የማዳምጠው። ቀን ላይ ጊዜ ካለኝ መጽሐፍ ቅዱስ ነው የማነበው። ሰላሜን አገኘው። እንትና ምን ተባባለ፣ ምን አጀንዳ መጣ፣ ምን ሆነ፣ ምን ተፈጠረ የሚባለው ነገር በሙሉ ሄደ። ሁለተኛ አንደበቴን ቀየረው፣ ስሙ ይባረግ። ለ15 ዓመት ስልስበት የነበረው እንደ ሳውል ሳሳድበት የነበረው በዘሩም በፖለቲካው በሃይማኖቱ ምናምን ጓስልበት የነበረው ነገር በሙሉ ጌታ ቀየረው። ከወር ወራ አልፎኛል አሁን ወር አልፎኝ አንድም ነገር ዮኒ ማኛ የሚባለው ተሳዳቢ የሚባለው ስም ተቀይሮ ፓስተሩ እያሉ መጥራት ክብር ነው የሰጠኝ ጌታ ዮኒ ማኛ ፓስተሩ እንዴ ናቢ መቼ ነው የምትሆነው ሐዋርያ መቼ ነው የምትሆነው የሚል የክብር ስም ተሰጠኝ አየ ለውጡ ምንድን ነው ከተሳዳቢነት ወደ ወንጌላዊነት ሰው ስም ሰጠኝ ይሄንን ማግኘት ነው ከምንም በላይ መታደል አይደለም እንደጨዋ እንዴ ጨዋ ነበር እኮ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 የሚያውቁት ባህር አለ። ምን አይነት ሩዋንዳው ማኛው ነው የምታወቀው፣ ሩዋንዳው መልስ ሰጪ ነው። ከጫፍ እስከ ጫፍ መልስ ሰጪ የነበረ ማኛን ጌታ በፍቅሩ ሰላም ሰጥቶ ተንበርክኮ ለጌታ እጅን ሰጥቻለሁ አለ። ተማረከ በጌታ እጅን እንዲህ ብያነሳው፣ ተንበርክኬ ለጌታ ብቻ ነው እኔ እናቴ የወለደችው አንበርክኮኛል። ለጌታ ተንበርክኬ እጅን ሰጠው እና ትልቁ ትልቁ ማንነት እሱን አገኘውበት ያለው ያለው አባ፣ የሚገርም ነው። የሚገርም ነው። ሌላኛው ከዚህ ቀደም ለምሳሌ፣ አሁን ገስ ላይ በማህበራዊ ጉዳይ የተጫወትን፣ አንድ አናዳጅ ሰው ዝም ብሎ ገብቶ ቢያናድህ ትመልስለታለህ። ለምሳሌ ከሚታወቁ መልሶች መሀል ወይ እከክ ትለዋለህ፣ ወይ ዱቄታን ብለህ ታባርረዋለህ። አሁን አንድ ሰው መጥቶ ቢተናኮስ ምንድን ነው የምትመልስለት? ተባረክና ጸሎት ነው አባቴ። ተባረካለ፣ ይጸለይልሃል። እኔን ያገኘው ጌታ አንተንም ያገኝ ነው የምለው። ዱቄት እራሱ ጠፋች አባቴ፣ ጠፋች። እከክና ዱቄት ጠፉ። ስንት ዘመናቸው ወር አለፋቸው። ለምን መሰለ? እኔም ባለማወቅ አድርገው ነበር። አስራ አምስት ዓመት አድርጌዋለሁ፣ ባለማወቅ ጌታን ባለማወቄ በደም በደንብ አድርጌ የምፈልገውን አንጠፍጥፌ ተናገር ያለ ገባ ስለማላቅ ነበር። የሚሰሩትን አያውቁም እና ይቅርበላቸው አይደል ያለው ጌታ የኔ አባት ማለት ነው። የኔ የአንተ አባት የሚሰሩትን አያውቁም እና ይቅርበላቸው። ምንም ሳያደርግ እየቀጠቀጡት፣ እየተፉበት፣ ሙድ እየያዙበት የገረፍነ ሰላሳ ነው ወተሳስተናል ቁጥር እያሉ ስጋው እስኪቦጫጨቅ የገረፉት የሚሰሩትን አያውቁም እና ይቅርበላቸው ነው። ስለዚህ ያ አባት ነው ያለ፣ ይቅርታ ይቅርባቸው። ስለዚህ አሁን የሚሰድቡኝን ካይ ልቦና ይስጣችሁ ነው እግዚአብሔር የእንደኔ እንደኔ ይጠብቃቸው ነው። ይገርማል። ሌላው ይሄ እኔ ታቆኛላችሁ እኔ የምጠይቀው በውስጣችሁ የምታንሸኳሽኩትን የኔ የሚሆነውን ጥያቄ አየር ላይ ያሉትን እንደኔ እድል አግኝታችሁ የመጠየቅ እድሉን ባታገኙና ባለማግኘታችሁ ብታገኙ ግን ልጠይቀው የምትችሉትን ሁሉን ነው እየሰበሰብኩ ጠይቆና መልሱ የሚመልሰው ደግሞ ወንድማችን ዮኒ ነው። ዮኒ ከዚህ ቀደም እስልምና ጋይዳል፣ ፕሮቴስታንት ጋይዳል፣ ኦርቶዶክስ ጋውናል። ሰዎች አሁን ይሄን ያዩና አይ ዮኒ አይቆይም እንደተለመደው ትንሽ ቆይቶ ይመለሳል አየዋቸው መጣሁኝ ሊለን ነው ይላሉ። አንዳንዶች ደግሞ አይ አሁን የዮኒ አያያዝ ሲሪየስ ይመስላል፣ አሁን ከልቡ ነው የሚመስለው፣ እየቀለደም አይደለም፣ ይሄ ትክክለኛው መነካት ነው ይላሉ። ምን ትላለህ? ይሄ ትክክለኛው መነካት ነው ወይስ ትመለሳለህ? እኔ ልመለስ የምችለው በአንድ ነገር ነው። ከኢየሱስ የበለጠ ያመጣልኝ በሙሉ ተቀባይ ኢየሱስን የበለጠ ያመጣልኝ ለእኔ ብሎ ከሞተው ለእኔ ብሎ ሁሉን አጢአቴን ይቅር ካለው በላይ የሚያመጣልኝ ሰው ካለ አብሶሉልኝ አብሶሉልኝ አድርገዋል። ከሌለ ግን ምንም ማድረግ አይቻልም። በፊት በፊት ጊዜ የዛሬ ስንት ዓመት የነበረ ትሬንድ ነው፣ ምክንያቱም እኔ ዘፋኝ አልነበርኩም በዛ ሰዓት። ዘፋኝ አልነበርኩም፣ አርቲስት አልነበርኩም፣ ምንም አልነበርኩም። ስለዚህ የመታወቂያ መንገዶች ሲስተማሪክል ልርቢ ዋይር ሰው ቤት እያንኳኳ መግባት ካለብህ አበሻ ወይ ፖለቲካ አውራለት ወይ ደግሞ ሃይማኖት አውራለት። በጣም ሴንሲቲቭ ነው። ስለዚህ ዝም ብዬ ሙድ ይዝበታል። በነገራችን ላይ በዛ ጊዜ የደህንነት ትምህርት በፕሮቴስታንት አልተማርኩም አልተማርኩም ምንም ነገር የለም። ዝም ብዬ ነው እንዲያውም ያለፍኩት እንዲያውም 15 ቀንም አልቆዩ ሞር ፎከሱ ያለው ሰው የት ጋር ያለው የሚለውን ነው በርሳን ቋንቋ የነበረው እና እንዲያውም በእስልምና በዛ ዘመን የዛሬ 10 ምናምን ዓመት 14000 ማሻአላ ነበር። የዛሬ ነው በዛ ጊዜ ካኔ ኢማጂን በፌስቡክ ታይም የዛሬ 10 ምናም ዓመት 14000 ማሻአላ ሶ ኤቭሪባዲ ኖስ፣ ሁሉም ካወቀ በኋላ ነው ነገሮችን አናውንስ ማድረግ የጀመርኩትና። ከዛ ምንድን ነው እስኪ ያለውበት ልቀመጥና ልየው፣ አለ ምኑን የነበርኩበት። አፈር ነህና ወደ አፈር ትመለሳለህ አለን። ኦርቶዶክስ ምጋ መጥቼ ማየት ጀማርኩ። አብዛኛው ምከራከራቸው አለን፣ በመዝሙር እከራከራለሁ፣ እናገራለሁ፣ ላ በመጠጥ እከራከራለሁ። በመጠጥ ጉዳይ ለምሳሌ ቅዱስ ጊዮርጊስ ቢራ ተብሎ የማይቆጭ የኦርቶዶክስ ትውልድ አለ። የማይቆጭ እኔ ነኝ ያልኩት ሄደ፣ አይደለም ነገር እንዳጠመዝዙበት ማብራራት እማይቆጭ ትውልዳል ኮንሰርት ሲደረግ የማይቆጭ ትውልዳል ሲሰከር እማይሰማው ትውልዳል። ስለዚህ ያ ያ ነገርን ማስተዋል ጀመርኩ፣ ማንበብ ጀመርኩ፣ መግለጽ ጀመርኩ እና ከራሴ አወጣኋቸው። ከራሴ አውጥቻቸዋለሁ እንዳልኩ ገድላት የሚባል የማልቀበለው ነገር ነበረን። እንደተናገርኩ መዝሙርም ከምስጋና ውጭ የማድረገው በብዛት የፕሮቴስታንት መዝሙር ነው። ምን የምከፍተው ማንም ያቀኛል እና እንደዚህ እንደዚህ አይነት ነገሮች ላይ በደንብ አድርጌ እንትን ማድረግ ጀመሩ። አሁን የመቀየሩ ነገር ደግሜ እነግርሃለሁ። ከኢየሱስ የበለጠ ለእኔ ዋጋ የከፈለ ካለ ቀያሪ ስለሌለ በጌታ መሆኔ ይቀጥላል። እያበበ ነው የሚሄደው። በነገራችን ላይ ተጀመረ እንጂ አላለቀ ስራው። ተጀመረ የጌታ ሆንኩኝ፣ አንደበቴን አስተካከለው ጀመርኩት እንጂ ገና ገና ገና ምንም ጋር ገና ገና ገና ገና ያልተነካ እሳት የሆነ ማንነት ይዤ ነው የመጣሁት። እሳት የወንጌል እሳት ነው ማወራ ገና ገና ያንን የተሳደብኩበትን ያንጓጠጥኩበትን ጓልኩበትን ብዙ ነገር ጌታን በማስደሰት ነው። ምክስ ጌታ ሰውን አይደለም ጌታ ወንጌሉን እየሰበኩ ብዙ ህይወትን በጌታ ሆኖም አይፈልጋል። ሃይማኖት መቀየር አይደለም። ፕሮቴስታንት አንድም ቀን ሃይማኖት ቀይር ብሎ አያውቅም። አንድም ቀን ጌታን ተቀብልሃል ወይ እንደ አዳኝ አድርገህ የግል አዳኝ አድርገህ ተቀብልሃል ወይ? ጌታን እንጂ ፕሮቴስታንት ሆን ብሎ የሚጠይቀህ አንድ ሰው አታመጣም። የግል አዳኝ ጌታን ብለው የማለት ነው። በሌሎችም ቢለመድ ጌታን መቀበል ቢኖር ይሄ ሁላ ውዥንብር ይኖራል ይኖራል ብዬ አላስብም። ስለዚህ ወደ ሌላ የመሄዱ ነገር ከጌታ ውጭ ወደ ውጭ ባለማወቅ የተደረገ በነገራችን ላይ እነዚህ አሳዳጅ የነበሩ ሰዎች ከተነኩ በጣም ከባድ ነው፣ ማቆሚያ ይኖራቸው። ሌላኛው ጥያቄ አሁን ስትናገር ሃይማኖት አልቀየርኩም ነው ያልከው፣ መንግስት ነው የቀየርከው። በመንፈሳዊ ንግግር ከተሳሳትኩኝ እታረማለሁ። ትላንት የነበርክበትን ወይም ትላንት ትክክል ነው ብለታምንበት የነበረውን ነገር አሁን ቀይረሃል። አሁን ለማምለክ ደግሞ ወንድሞች ሁለትም ሶስትም ሆነው በተሰበሰቡበት እኔ ይገኛሉ ይላልና ቃሉ፣ የወንድሞች ህብረት ያስፈልጋል። አሁን አንተ ባለህበት አስተምሮ ትናንት በነበርክበት ላይ ሆነ ለማምለክ አስቸጋሪ ሊሆን ይችላል። ስለዚህ ሳትወድ በግድ በአንድ አይነት እምነት ውስጥ ወዳሉ ሰዎች ልትሄድ ትችላለህ። ስለዚህ ከዚህ በመነሳት ዮኒ ሃይማኖት ቀይሯል፣ ሃይማኖትም መንግስትም ቀይሯል ማለት ይቻላል ወይስ ባለህበት እዛው ኦርቶዶክስ ውስጥ ሆነ ሪፎርሜሽን ወይም ደግሞ ሪፎርሚስት ሆነን የገባው የተቀመጥከው ሱማ በጌታ ስትሆን የምትቀይረው ነገር አለ። በጌታ ስትሆን ህብረት ይቀየራል። ኢየሱስ ያድናል የሚለውን ኢየሱስም ብቻ የሚዘምርለት ለኢየሱስ ብቻ የሚኖር የኢየሱስ ስን ይቀርባይለት አብ ወልድ መንፈስ ቅዱስ ነው። ኢየሱስ ስል በነገራችን ላይ ይገባል። በስጋ የተገለጠውን ነው እየነገርኩ ያለው እንጂ ማውራው ስለ አብ ስለወልድ ስለመንፈስ ቅዱስ ነው። ስለዚህ ያንን ብቻ የሚቀበል ጋር ነው አብረ ልትሆን የምትችለው። ያንን ደግሞ ተቀባይነት ሊኖረው የሚችለው እሱን ያሉ ጋር ነው የምትሄደው። ስለዚህ አብሶሉ አሁንም ለሌሎቹ የምለው ልክ ኢሚዲየት ያንን ማምለክ ስትጀምር ነገር ይቀየራል። ስለዚህ የሃይማኖት ድርጅት ነው። በእኔ የስናር አባ ድርጅት ባይሆን አስር ሺህ እምነት እዚህ ምድር ላይ አይኖርም። አስር ሺህ አለ ሃይማኖት። ምክንያቱም መጽሐፍ ቅዱስ ቀጥታ ይጽፍልህ ነበር። ምን ብሎ ይሄ ሃይማኖት ትክክለኛ ነው ብሎ መጽሐፍ ቅዱስ ይጽፋል። እነብርድ ይሄድ ያለው ምንድን ነው? እውነትም መንገድም ህይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚገባ የለም ይላል መጽሐፍ ቅዱስ ዳሰውል። እውነትም ህይወትም መንገድም እኔ ነኝ ካለ ገስዋት እሱን ነው የምትከተለው እንጂ በሃይማኖት ተከትለ፣ በሆነ ነገር ተከልለ የምታደርጋቸው ነገር ነው ያንን መከተል ነው። ሰው የተቸገረው ለምን፣ ሁለት እግር አለኝ ብሎ ሁለት ዛፍ ላይ ነው በብዛት የሚወጣው። የዓለማዊ ሙድም እፈልጋለሁ ይላል፣ እንደገና ደግሞ በጌታም ነኝ ይላል። በምን ስትመጣ፣ በሃይማኖት ስትመጣ። በሃይማኖት ብዙ ጊዜ የሚያደርገው ግጭት ነው። ሃይማኖቴ ተደፈረ ነው የሚለው፣ ጌታ ተነካብኝ አይልም። ሃይማኖቴን እንዴት ደፈርክብኝ ብለው ሲዝቱ ይታሰርልን፣ ይከሰስልን ምን ሲሉ የምታገኛቸው በብዛት ሃይማኖትን የሚከተሉ ሰዎች ናቸው ጌታን የሚከተሉ ጠላን ውደድ ነው ምንም ቢል የሚከስ ፕሮቴስታንት አታመጣም ይሄ ሰው እንዲህ ብለዋልና ይከሰስልኝ የሚል አንድ ፕሮቴስታንት አታመጣም አንድ በኦርቶዶክስ አመጣልሃለሁ በሙስሊም አመጣልሃለሁ አንድ ፕሮቴስታንት ግን እንደዚህ ብሏል ተብሎ ይከሰስልን ይሄ ሰው ያለ እና በከስ የሄደ አታመጣም ለምን ፎከሱ ሃይማኖት አይደለም ፎከሱ ሃይማኖት ሳይሆን ፎከሱ እምነት ነው እምነት ደግሞ ክርስቶስ ከሆነ ክርስቶስ የሚሰሩትን አያውቁምና ይቅር በላቸው ነው የሚለው ስለዚህ በፍጹም ፕሮቴስታንት አይከሰም አይከሰም ከሳሽ ሃይማኖት ሃይማኖት ያድናል ብለህ ጠይቀው እያንዳንዱን ፕሮቴስታንት ያድናል በለው በፍጹም አይ አያድንም ነው እያንዳንዱን ፕሮቴስታንት ጠይቀው ሙስሊምን ጠይቀው ያድናል ይላል ኦርቶዶክስን ጠይቀው ያድናል ይላል ስለዚህ ያ ነው። ስለዚህ አሁን የምሆንበት ቦታ ምንድን ነው? በጌታ ካሆን ክርስቶስን የሚያመልኩ ነው እንጂ ሃይማኖትን የሚያመልኩ አይደለም። ሃይማኖት የሚከተሉ ጋር ስለዚህ በዛ መንገድ ነው የሚሄደው። አይ ቲንክ ግልጽ ያደረግኩት ይመስለኛል። ግልጽ ነው፣ ግልጽ ነው። ሌላው ኢየሱስ ክርስቶስ 33 ዓመት ምድር ላይ በነበረ ሰዓት ሶስት ዓመት ተኩል ባስተማረበት ጊዜ መድኃኒት ለሚያስፈልጋቸው እንደመጣ ይናገራል። ለህመምተኞች እና እኔ ሰሞኑን የጀመርኩት ነገር አለ። ለምሳሌ የእስልምና እምነት ተከታዮች የፕሮቴስታንት ፕሮቴስታንት ብሎ ብዙ እንዳለ ታውቃላችሁ። ግን ያው ክርስቲያኖችን ከኦርቶዶክስ ማስገብቼ ስበኩኝ ቴዲን የመስበክ ዘመቻ ብዬ እየሰማው ነው። መድኃኒት ስለሚያስፈልገኝ ወይም ደግሞ በአለምነኛ ያለሁት ብዬ አስባለሁ። እና ዮኒ እስቲ ለቴዲ ዛሬ አንተ የገባህ ነገር እንዲገባው እስቲ ንገረው። አንተ የገባህን ነገር ንገረው ብትባል እንዴት ትነግረኛለህ? እኔም የምነግር ምንድን ነው መቼም እዚህ ምድር ላይ ስንኖ ለኃጢአታችን የተከፈለ ዋጋ አለ ብዬ አስባለሁ። አይ ቲንክ በክርስትናም ስላለ አሮ ኖ ዊች ዋን ወይ ኦርቶዶክስ ወይ ካቶሊክ ወይ ፕሮቴስታንት ወይ የሆነ ልትሆን ትችላለህ። ግን ዋጋ ገባ ስለዚህ የተከፈለ ዋጋ አለን አንተ ካናዳ የገባህበት እና አሁን የምትኖርበት በነፃነት የምትኖረው በዛ ካናዳ በተከፈለን ቪዛ እዛ ነው የምትኖረው ክርስቶስም እዚህ ምድር ላይ ሲመጣ ለኃጢአተኞች አንተ እንዳልከው ለኃጢአተኞች የከፈለው ዋጋ አለ ምን ህይወቱን የእግዚአብሔር ልጅ አንደኛ ህይወቱን ሰጠ በሱ ዋጋ ከፈለልን ዋጋ ከከፈለ በኋላ ያንተ የእሱን መከተል በሱ መኖር ምን ሊያደረግ ይችላል? ዋጋ ተከፍሏል። ኦልሬዲ ተመቶላል። ያንን መንገድ ልክ ስትከተለው የዛ መንገድ ምን ያደርገዋል? መንገድን ያስተካክለዋል። አሁን ለምሳሌ ኃጢአት የለባቸውም ብሎ በጸጋ ነው የሚመላለሱት የሚባለው እዛ የተመታልህ ነገር ኢሚዲየትሊ ካናዳ ውስጥ ስትገባ ህጉን ምኑ ምኑ በደንብ አድርገህ እንድታየው ያደርጋል በብዛት የሚመስላቸው አንዳንዶቹ የጭርቅ ነገር ስለሆነ ምናምን ነገር ይሉሃል። አብዛኛዎቹ እኔ የምልህና ሌሎቹ የሚሉህ እንደ ካናዳ ነው። ጊዜ የተሰጠው ካናዳ ኑር ተብላል። ለመኖር ምንድን ነው የምታደርገው? ሲምፕል ኳስ ትሰራለህ፣ ትሰራለህ፣ ህይወትህን በሰላም ትኖራለህ። የማይደረጉ ነገሮችን አታደርግም። ዩ ገነ ዩዝ ዮር ኮመን ካናዳ ላይ ምን እንደሚደረግ ኮመን ሴንስ ተጠቅመ ነው የምታደርገው ሳምቲንግ ዊዝ ጌታ ኢየሱስ ክርስቶስ ኢየሱስ ክርስቶስ የሱን የግል አዳኝ አድርገህ ስትቀበለው የሚሰጠ ቪዛ አለ ማህተም አለ መጽሐፍ ቅዱስ ላይ ነው የሚለው ዮሃንስ ዮሐንስ ራዕይ ምዕራፍ 5 ላይ ብታነባው የተሰጠ ማህተም አለ የተከፈተው ማህተም የሚዘጋው ማህተም እሱ ብቻ ነው የከፈተው የዘጋው ባነበው ደስ ይለኛል ቀረም አይልህ ከሆነ ታንክ አንተን ለማሳመን ሳይሆን ህዝቡ እንዲገለጥ ለምንድን ነው የሆነው እንዳልኩ አሜሪካ ካናዳ ስትገባ የመታለፍ ይዛ አለ። ያንተ አማራጭ ነው ምን መሆን ሰው ምን ያደርጋል? እዚህ ጋር ዮሐንስ ራዕይ ምዕራፍ አምስት ላይ ሳነብልን እጅግ የሚደንቅ ነገር ነው ያለው። ምዕራፍ አምስት ከቁጥር አንድ ጀምሮ ላነበው በዙፋኑ ላይም በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈ